አርካላማፎ ቀላኒ ቆሊያናያስግ ሻሎም ሻሎም፣ ቅዱሳን ይተጸጋና ሰላም ብዛላችሁ። ዛሬ አንድ በጣም የማከብረው በ1980ዎቹ መጨረሻ አካባቢ ጀምሮ እንዳውቀው እድል ካገኘሁባቸው ሰዎች መካከል በጣም የተከበረ አለማየ ገብረ መስቀል ትናንትና ዜና እረፍቱን ስሰማ ትንሽ ደንግጬ ነበረ፣ ግን ያልተጣራ ነገር እንዳይሆን ብዬ ታልሽ እስካሁን አለቀኩትም። ግን ይህ እግዚአብሔር ሰው የሚገርም መዝሙር ኦሮሚኛን መዝሙር እንዳጣጥም እንድወደው ካደረጉኝ ሰዎች መካከል አንዱ ነው። በጣም የሚገርመኝ ነገር ብዙ ያልተነገረለት ንሱ ስለወንጌል ዋጋ የከፈለ ሰው መድረክ ላይ ቆሞ እንኳን መዝሙር መዘመር አይደለም ጊታሩን ገና ሲነካ የአንዳንድ ሰው ይገርመኛል ለሆል ስፒሪት እንዴት አክሰስ እንደሚፈጥር በጣም የማረሳው የተከበረ የእግዚአብሔር ሰው ነው። በእርግጥ ማናችንም በስጋ በምድር አንቀርም። እኛም እንሄዳለን ጌታም ይመጣል ለዘላለም አብረን እኖራለን። ግን በስጋ ስትል ሲለዩዋችሁ ደግሞ የሚያሳዝኗችሁ በጣም ልባቸውን ከሚነቁ ከሚነኩ ሰዎች ብዙዎች ይኖራሉ ብዬ አምናለሁ እና ለእኔ አለማየሁ ገብረ መስቀል እንግዲህ ዜና እረፍቱን ከሰማው ጊዜ ጀምሮ በጣም ነው ልብ የያዘ ነው፣ ግን ደግሞ ወደ ተሻለው ነገር ነው ሄደው በጣም አገልግሏል እግዚአብሔርን። በዚህ አጋጣሚ ለቤተሰቦቹ ለልጆቹ፣ ለባለቤቱ አብራችሁት ደግሞ ጌታን መንግስት በዚያ መከራ ዘመን ስታገለግሉ የነበራችሁ የእግዚአብሔር ሰዎች ምን ያህል እናንተ ጋር ምን አይነት ስሜት ሊፈጠር እንደሚችል ይገባኛል። እግዚአብሔር መጽናናትን ያብዛላችሁ። ኢየሱስ ክርስቶስ ተመልሶ ይመጣል። ተባረኩልኝ። እስቲ ከቆዩ መዝሙሮች ጥቂት መዝሙሩን ሼላ አድርጋችሁ ንኪ ኩባፊላፍትኩኔ አቶን ኡማሜንዱራ ዋቃየን ኑቆፌ